ዛሬ ቁርስ አድርቼ ይላለሁ አግኝቼዋለሁ። ወተት ማይክሮዌቭ ውስጥ አለ፣ ይሄው ላገባደደው ነው። እሺ፣ መሳምንት ወስደሽ ቋጥሬ ይላለሁ። ማሬ፣ የዛሬው ቁርስ ምሳ ሳይሆን አይቀርም። እኔ እኮ እንቁላል ሳላይ አድርገሽ እንደገና ደግሞ ቋንጣ ፍርፍር ስትቋጥሪ ግራ ጋብቶኝ ነበር። አይዞ፣ ይሄን ከበላ ብዬሽ መጣሁ አበቂ አዘጋጅቻለሁ። እወድሻለሁ። ዘርሽ ሁለተኛው እንዳትበላ። ይህ ቤትማ የሆነ ካሜራ ገጥማብኛለች። እና ዘርሽ ቲቪ ሩሙ ቀረ ማለት ነው። ባሸረብሸናል እንጂ ቲቪ ሩሙ እንዳለ ነው። ወንድ ልጅ ተበላ ይሏል ይሄ ነው። ቆይ አንተ እዚህ ምን ሰራለ? የሚቆፈር ጉድጓድ የለህም? ሳይቴ መቶ ሜትር ርቀት ላይ ነው። እና በእናንተ ቁፋሮ ምክንያት ነው መኪና መኪናዬን እዛ ማዷቁ የመጣሁት። እንደምትንቁኝ አይደለሁም። ይዘጋ ይዘጋ ስል መንገድ ይዘጋል። እሱማ እኔም እኮ ይወጋ ስል ይወጋል ንል እና ያን መሰለ ቲቪ ማስቀመጠን ውጭ ወጥተን ኳስ ልናይ ነው። ባሻ ይረብሻናል እንጂ ማን ከለከለን? ቅልቅል ይመስል የሚስትን ቤተሰቦች ሰብስበ እንዴ ነው ሳንደረበሽ ፈታ ብለን ኳስ ልናይ የምንችለው? ምን አባት ላርግ? አንተማ ምን አለብ አንተማ ከሚስት ጋር ብቻ ወደምትኖርበት ቤት ነው የምትሄደው። እኔ ነኝ እንጂ ከሚስት ቤተሰቦች ጋር የምኖረው። ዘርሽ፣ አንድ ጥያቄ ልጠይቅ፣ የሚስትት ከእናንተ ጋር እዚህ አብራ መኖረው አላሳሰበህም? ይህ ነው። ተማማቾች ናቸው። ይጣላሉ፣ ይቦጫጨቃሉ፣ ምናምን። አንድ ቀን ከስራ ስትመለስ ያቺ ቆንጆዋ ሚስትህ ድመት የተጫወተበት ኳስ መስላ ብጠብቅህስ? ይሄ ነገር ግን ጭንቅላቴን የሚከላከልን ይመስላችኋል? ቶቶ ብታውም ለውጥ አያመጣም። ዘዳሜ ፔሸንት አለ። እኔ ልወጣ ነው። የለኝም። ከኮኪ ጋር አስር ተኩል ቀጠሮ አለኝ። ኤክስ ሬይ ማነበለት ፔሸንት ነበር። ከፈራ አድርግልኝ። ኖ ኖ ኖ፣ ቴንክ ዩ። ልወጣ ነው። ከሚስት ቤተሰቦች ጋር ገብተህ ለመፋጠጥ ነው የቸኮልከው። ይሄ ባዶ ነው ማለት ሌላ መገዛት አለበት ማለት ነው። ሲጀመር ምጮሄብኝ በወተቱ ጉዳይ አይደለም። እና ሌሊ የምጮህ ጅኒ አለበት። እኔ ጅኒዎችሽን አልቆጠርኳቸውም። ከአንቺ ቸልተኝነት ውጭ ሌላ የሚያስጫሄ ነገር አለ። ስለ ፍቅር ሕይወትሽ ማቀብ ነገር የለም። ዞሮ ዞሮ አሁንም ምጮሄው አድራሻሽና ስምሽ ያለበትን የቁልፍ መያዣሽን ስለጣልኩብሽ ነው። ምን ሰምተሻል? እና በአሁኑ ሰዓት የት እንደምኖር የሚያውቅና የበሩ መክፈቻ ቁልፍ ያለው ወንበዴ አለ ማለት ነው። ሴክሲስት አቱኝ እንጂ የፆታ እኩልነት የሚባል ነገር አለ። ወንበዲት ሴትም ልትሆን ትችላለች። እና ሴት ናት ብይምጡት እንዲሰማኛል የፈለግሽው ይሰማሽ። ዞሮ ዞሮ እኔ ለጫማሽ መበላሸት ኃላፊነት አልወስድም። አስተናጋጅ ነው ቡናውን ይደፋበት። ምን የትኛውን ጫማ ያበላሸሹ እንዴ! ሌዲስ ርቀታችሁን ጠብቁ። ፀብም ከሆነ ልትጣሉም ደግሞ ከሆነ ጓንት ማድረጋችሁን አስታውሱ። እንዴ ፊትን መቦጫጨር እኮ ጸጸቱ ለነገ ነው። እኔ ሰለሞን ሊናገረኝ የሚችልበት ምክንያት መስጠት እራሱ አልፈልግም። አሁን ዞር በይ። ልጅጋር ልጅ ጋር እንዴት እንደምንዛለቅ አላውቅም። ልጅና አታያት፣ አንተ እንደዚህ እያልክ አታሞላቃት። ከመጀመሪያውም የተበላሸችው አንተ ፊት እየሰጣት ነው። ምናልባት ፍትፍት ሰጥቻት ይሆናል እንጂ ፊት ግን አላደረግኩትም፣ አላደርገው። ምን ፊት አለኝና ነው የምሰጣት? ምን ልልህ። እንደፈለኩ እንደፈለግኩ ገብተዋል። ኑሮዎች እንደ ድሮ መሆን አይችልም። እነዚህ ሁለት ሰዎች አብረውን እንዲኖሩ ወደ ቤታችን ስንጋብዝ ትልቅ ስታት ይሰራ ነው። ተሳስተሻለ ማለት አልደፍርም። በጣም ደጋግሜ ማሰብ ነበረብኝ። በተለይ አባትሽ የአባትሽ ደግሞ ለከት የሉ ቶሎ ወደ ፈጣሪ ካልሄደ የትዳራችን ችግር ምንጭ መሆን ይጀምራል። እና ምን ይሻላል? እናባራቸው ማባረር ነው እራሳቸውን ችሎ መኖር መቻል አለባቸው። እኔ እናንቺ ደግሞ ቆራጥ የሆነ ውሳኔ መወሰን አለብን። ቆይ አናዳ ሊሆን ይችላል፣ ነገር ግን እህቴ ናት፣ አባቢም አባቴ ነው። እንደ አሮጌ ካልሲያጡች ይልጣላቸው ምን

ያምሻል እንዴ? የእንግዳው ሻዋር ተጠቀሚ ንጉ ይ ሰራን በእናተዘረሽ ዛሬ ከረፈድኩ መቼ አይመርጡኝም። አምስት ደቂቃ ቢፈጅብኝ ነው በዛ የሚባል ደግሞ ግማሽ ሰዓት ስማገኘ አይመስለኝም። ፊትህ ምን ሆነህ ነው? ያለመናገር መብት መጠቀም ይችላሉ። እሺ፣ ልምዶ እስካሁን ልብስህን እንኳን ያልቀየርከው፣ በዛ ላይ ሻውሩ እንኳን አሉ። ሰርክም ምን ሆነህ አሉ። ለእሳት እኮ ሊሆን ነው። እኔ ምን ላድርግ ታዲያ። ይቺ ይቺ ነጫ ከገባች ሀያ ደቂቃ ሆኗታል። የምርህ ነው? አላንኳኳባትም? አንኳኩቻለሁ፣ ግን ልክ እጄ ገና ሳንኳኳ ጮክ ብላ ትዘፍናለች። የለሁበትም፣ እኔ የለሁበትም ትላለች። ከዛ ደግሞ አይ፣ በቃ እሺ ብዬሽ ቤት ትንሽ ቆየሁና መልሼ ደግሞ ሳንኳኳ፣ አታስፈራራኝ፣ አታስፈራራኝ ትለኛለች። ታዲያ ማን ሞኛል ለና ነው ተመልሶ ሄዶ የሚያንኳኳው እንዴ? አሁን እጂ ሳንኳኳ መልሳ ዳይ ማደ ዳይ ዳይ ብትለኝስ? እሺ በቃ የተከሰስኩኒን የደፈራት ሌላ የደፈራት ሌላ እስኪሮሴ። እህ ልጅ ዘሪሁ፣ ዛሬ እንደ ህፃን ልጅ ነው የተኛሁት። ይገርምሃል በዚህ እድሜ ከእንቅልፌ ስነቃ፣ ዘንድሮም አስራ ልቃ ባሻ ቀጥ ብሎ ሰላምታ ይሰጠኛል። ዘርሽ ከምኔ ተቃጣሪ ብትሆን ነው? ለሊሊ ነገርካት? ዶክተር ዘሪሁን፣ ጨርሻለሁ። ያንተ ስራ ከኔ በላይ በጣም አስፈላጊ ስለሆነ ሻወሩን እዥብህ ስለቆየው ይቅርታ። ችግር የለም። ቆይ ቆይ ቆይ፣ ዛሬ ደስ የሚል ቀን እንደሚሆን ይሰማኛል። የስኬት ጎዳና ከፊቴ ይታየኛል። አንድ የለቅለቅ ብዬ ልመለስ። የእንግዶቹ ሻወር አይሰራም ሲሉ ሰምቻለሁ።

በዚህ ጨለማ ውስጥ ብቻሽን ምን ታደርጊያለሽ? አየር ልቀበል ወጥቼ ነው። አንተ ምን ታደርጋለህ? ለነፍሰ በላ አንጥረኛ ነው እንደዚህ ብለሽ የምትመልሽለት? እሷ እኮ ነፍሰ በላ አንጥረኛ መሆኑን አታውቅም። ንጹህ አቡርቴ ናት። ሁሉም ሰው ጥሩ ነው ብላ ነው የምታምነው። ይሄ ንጽህና ሳይሆን ድድብና ነው። ዘርሽ ስነ ስርዓት ነው ያዝሽ። ካራክተር እና ስደባት ምን እንዳሳለፈች እኔ እና እሷ ብቻ ነው የምናውቀው። ደግሞ ያ ነብሰ በላ አንጥረኛ ያደረገውን ግፍ ታውቃለህ እንዴ? እኔ ምን እንዳረጋት ታውቃለሁ። አርፈ ቃለ ታነብልኛለህ? ኢሞሽናል እያረከኝ ነው። ይላ አሁን እያዋራህ ያለው ሃይሚን ነው። ቡርቴ በጣም ኢሞሽናልና የዋህናት እንደኔ ነቄ አይደለችም። አሀ ሁለት ናችሁ? አዎ። ይሄ እንደ ስፕሊት ፐርሰናሊቲ ሳይሆን አላ አይደለ እያወኩኝ ኮንሺየስሊ በገሀዱ ዓለም ያለችውን ኦፍ አድርጌ ቡርቴን ኦን አድርጋታለሁ። እ ቤተሰቦችሽ የት ናቸው ቡርቴ? ቤታችን እሳ ጋር ነው፣ ከዛፉ አጠገብ። እራት መብላት ትፈልጋለህ? እኛ ቤት ልውሰድህ? አመሰግናለሁ። እኔም እራት በልቼ ነፋስ ለመቀበል ነበር የወጣሁት። ቆንጆ ነፋሻማ ቦታ አውቃለሁ። ነፋሻማ ቦታ ከፈለግሽ አብረን እንሂድና አሳይሻለሁ። በጣም ትወጅዋለሽ። እሺ ነፋሻማ ቦታ አሳየይ ዲርጋድ እንዴት አይነት ደነዝ ነች! ዘርሽ ስነስርዓትን ነው ያዝሽ። መልካምነትን ይንሰልታ፣ አታደርግ አንተ። አንድ ሰው ታሟል እርዳ ብትባል እምቢ ትላለ። ነፍሰ በላ አንጥረኛ እኮ ቡርቴን ሊገላት ነው የሚወስዷት። እንዴት እሺ ትላለች እሷ? ምን ቡርቴና አንጥረኛው ለጥቂት ደቂቃዎች ከተጓዙ በኋላ አንድ ጨለም ያለ ስፍራ ይደርሳሉ። አንጥረኛው ከአንድ ዛፍ ስር አካፋ አውጥቶ መሬት መቆፈር ይጀምራል። ቡርቴ የሚያደርገው ግራ ገብቷት በድንጋጤ ታየዋለች። መሮጥ ፈልጋለች፣ ግን ፈርታለች። አንድ ቃል አውጥታ ልትናገር ፈራች። አንጥረኛው ሰው ለመቅበር እንዲሆን አድርጎ ቁፋሮውን በግማሽ ካገባደደ በኋላ አካፋውን ወደ ቡርቴ ደግኖ፣ እስኪያግዥኝ የልጅ ጉልበት ለዚህ ለዚህ ያገለግላል አላት። አይ፣ እንደሱ አይደለም። እስኪያግዥኝ የልጅ ጉልበት እኮ ለዚህ ለዚህ ያገለግላል። እና ታዲያ እኔም እኮ እንደሱ ነው ያልኩት። እስኪያግዥኝ የልጅ ጉልበት እኮ ለዚህ ለዚህ ያገለግላል አላት። አይደለም፣ አይደለም። እስኪያግዥኝ የልጅ ጉልበት እኮ ለዚህ ለዚህ ያገለግላል። በቃ እንዴ፣ ከፈለግሽ አግዥው፣ ካልፈለግሽ ደግሞ የራስሽ ጉዳይ እንዴ ሲጀመር እቺ ተገላ ልትቀበር አንድ ቀን የቀራትን ቡርቴን ማየትም አልፈልግም። ዴ ትቀልጃለች፣ ምን አገባኝ? ምን ሆናችሁ? ይኸው አንጥረኛው መጣልሽ ቡርቴን ኦን አድርገሽ አገናኛችሁ። አንጥረኛው ጠፍቶ አያውቅም። አቦቢ አንተ አናበኝ። በጣም አጉል ቦታ ሌኖ አቋርጦኝ ይሄደው የአንደኛዋ ልጅ አልበቃ ሲለው የአንችንም ህይወት ማመሰቃቀል ጀምረ። ይሄን ነጉላ አምጪ እስኪ። ምንድን ነው ባቢ? እስኪ አግዥን። የልጅ ጉልበት እኮ ለዚህ ለዚህ ያገለግላል ከሚለው ጀምሯል። እንዴት የተባረከ ሰው ነው የጻፈው። እባክሽ መነጸሬን ከመኝታ ቤት እስኪ አምጭልህ። የልጅ ጉልበት እኮ ለዚህ ለዚህ ያገለግላል። ምን ነበር? ኦኬ ወደ ገደለው። ሰላም ነው አይደል? ምን ሰላም አለ። ሀይሚዘር ሽንሻሩ ቀድማ ገብታ ስራ አስረፈደችበት። አባቢ የአርበኞች አርበኞች ማህበር ፕሬዚዳንት መሆን አለብኝ ብሎ እያስቸገረ ነው። ሀይሚ ሊጠብሷት ይሁን ሊያሰሯት የሚሰጧትን ስክሪፕት ካላናበባችሁኝ ብላ ሰላም ነስታናለች። በእንቅርት ላይ ጆሮ ደግፍ ለሆንብሽ ነ ምን ችግር ገጠመሽ? ያለፉትን ሶስት ሳይክል ለማርገዝ ሞከርኩ፣ አልተሳካም። አሁን የዳኔ ሞራል ሳልነካ እንዴት ነው እንመርመር ምለው ነው በቃ እሱን ከመጠየቅሽ በፊት አንቺ ቼክ ተደርግሻል? እኔማ ቼክ አርጌ ያለው እሱ ነው ባዶ ቀላሃ እየተኮሰ ያለው። ወይ እውነትሽ ነው። የእኔ ችግር ሳይሆን እንቅርቲቱ አንቺ ነሽ። ምን? በቃ ቀጠሮ አስዥ ና ኮስተር ወይበት። ለእሱ እንደሆነ እንዳይገባው መሀን ቦሆን አትፈታኝም ምናም ብለሽ አለቃቅሽበት። አንቺ ማባበል ላይ ብዙ ስለሚሆን አትቸገሪ። አሁን ወደ ስራ መመለስ አለብኝ። ጉድላክ ቢ ለራስህ እኮ አይደለም የምታነበው፣ ጮክ ብለህ አንብብልኝ እንጂ። ይህን ነው የዚህ ዘመን ልጆች የምትተውኑት? ምን ነው አባቢ፣ ትወና በእኛ ዘመን ቀር ነፍስ ያለ ትወና ነበር። በእኛ ዘመን የደፈጣው ውጊያ፣ የጥይቱ ርምታ አንችን ሊያስረሳኝ፣ ዳገት ቁልቁለቱ ቢጥል ቢነሳኝ፣ ፍቅርሽን ስጠጣ ወንድ ወንድ አገሳኝ። ፍቅርሽ ፍቅር አያቅም እርጉም ጠማማ ነው ፍቅርች ፀባይ አቅም ፈሪ ደንባራ ነው። ያ ደንባራ ፍቅርች ጠልቆ ከተሰማኝ ሴት አድርጌ ያገልሻለሁ ክብሬን ከሚነሳኝ። አባ አንተ መተወን መጀመር አለብህ። ሺ ማክተርኩ ይለንም ወይ የኔ ፍቅር እንዴት ነኝ? ድንብላል ደረስክ ገና እየሄድኩ ነው። አንድ ሁለት ሰዓት ሳላረፍ ዳልቀርም። እንግዲህ አርፋጅ ዶክተር ልባልሽ። ችግር የለው፣ ሲድ ነው ያመሰግነዋል። እሺ፣ እና ምን አዲስ ነገር አለ? ምንም፣ ዝም ብዬ ቁጭ ብዬ እንዴት ምርጥ ባል እንዳለኝ እና ምን ያህል እንደመወደ እያሰብኩ ነበር። አባቴ አብሮ እንዲኖር ፈቅደ ምናምን፣ ምንም ትልቅ ነገር አይደለም፣ ነው እንጂ ከእኛ ጋር በመሆኑ እንዴት እንደተረጋጋ ታውቅ። ቅድም እራሱ ደውዬለት የአርበኞች ማህበር ፕሬዚዳንት ለመሆን ላይብራሪ ቁጭ እየሳነብነው ነበረ። ሙለ ብሎኛል። ታዲያ ታዲ ትልቅ ነገር አይደለም። ዘርሽ ዘርሽ ዘርሽ ቆያ እንዴ፣ ቆያ እንዴ፣ ልደውልልሽ ላይብራሪው እግር አውቶልሻል። ባሻ፣ ምን እያደረግህ ነው? በጠራራ ፀሐይም ላይ ወጥተ ጀምሩ እና ያው ልሽ። ባሻ እየሰማኝ አይደለም። እነማን ናቸው እነሱ? እሱን ተወው እባክሽ። የማን ነው ነው? ማንስ ቢሆኑ ምን አገባ? ምን አልከኝ? ምን አገባ ዴ። ይሄን ሰው አንድ ነገር በሉልኝ እባካችሁ ዴ። ምን አይነት ሰው ነው ባካ። እሺ አሁን እነሱን ተዋቸውና እንሂድ። ምን አይነት ፈጣጣ ነው?

ወደ ስራችን ከመሄዳችን በፊት ካራክተሯ እንዴት ይሻት? በጣም ነው የወደድኳት፣ ንጽህናዋ፣ ወደ ሰፊነቷ፣ ለሰው ሟችነቷ በቃ የራሴን ካራክተሮ ክ እንደምጫወት ነው የተሰማኝ። ይውልሽ ምን መሰለሽ፣ ለዚሽ ካራክተር ወደ አራት መቶ የሚጠጉ ሴቶችን ኦዲሽን ሰጥተናል። ኦልሞስት ግማሽ የሚሆኑት አሁን አንቺ የሰጠሽንን አይነት መልስን የሰጡ አንቺ ከሌሎቹ በተለየ እችን ካራክተር እላበሳታለሁ፣ እጫወታታለሁ። እጫወታት ብልሽ ታስበልሽ እንዴ? ነገርኳችሁ እኮ ልጅቷ ማለት እኔ ኮፒ ራይት ክሊክ ፔስት ማለት ናት። ራሴ መጫወት ያቅትኛል። ጥሩ መሰለሽ ሮሉ ከባድ ብቻ መሆኑ ሳይሆን፣ ብዙ ውድድር አለበት። ስለዚህ ይህን እድል እንዳያመልጥሽ ማንኛውም ነገር ለማድረግ ዝግጁ ነሽ? አዎ፣ ማንኛውንም ነገር ለማድረግ ዝግጁ ነ ማንኛውም ነገር ቢሆን? አዎ፣ እችን ካራክተር ለመጫወት እዚህ ምድር ላይ ያለ እኔም አላደረገው ምንም ነገር የለም። በጣም አሪፍ በጣም አሪፍ። ጥሩ ቀጥል። በዚህ አይነት ከዚህ የተሻለ ሮልሏ ሊገኝ ይችላል። ምን እንዲህ አበሳጫቸዋል? ሰርግ ቤት ተጠርቼ ነበር ብቻዬን መሄድ አልፈለኩም። ነው ወይ ሰርግ ቤት መሄድ አልችልም። እሱ እኮ ምንም ችግር አልነበረውም አባቢ እኔ ችግሬ ከመንገድ ካነሳቸው ሴቶቹ ጋር ነው። ብቸኝነት ተሰምቶኝ ነው። ባልሽ ግን ከሴቶች ፊት ሊያዋርደኝ አይገባም ነበር። አታውቃቸውም እኮ አንዷ ስንዱ ትባላለች፣ ሁለተኛዋ ደግሞ ወርቄ ትባላለች። ስለ ሴት ስሟን ይሄን ያልካወክ ሌላ ምን ማወቅ ይኖርብሃል? ስንት ዋጋ እንደሚያስከፍሉ ማወቅ ይጠበቅብሃል። በሀገር ዋጋ ነው የምከፍለው። የኑሮ ውድነቱ እንደሆነ ሁሉንም ነገር አይነካም። አንተ ግን እንዳዋረድከኝ የሚያዋረድ ይዘዝብ። ምን ጭራሽ እኔ ነኝ አዋረድኩ? ማን ነው መሀል መንገድ ላይ ሲደበደብ የነበረው? እሱን እኔ እንዴት ማወቅ ይችላለሁ? የጀግና ዘር ናቸው። ስንት ሰው እንደደበደቡ እነሱን መጠየቁ አይቀልም። ስሙኝማ የጓደኞችን የልደት ፓርቲ እዚህ ማዘጋጀት አስቤ ነበርና ማክሰኞ ማድረግ እችላለሁ። አቺም አታስቢም። እሮብም አቺም የንጉሱ ሰራዊት አባላት አመራሮችን ስብሰባ አጠርቻለሁ። አባቢ ደግሞ ወደ ሐሙስ አዘዋውሮ አይ፣ ሐሙስም አይሆንም። ለምን ለቁርጥና ለክትፎ የሚሆን ስጋ አንቺ ታቀርቢያለሽ። እኔ ምን አገባኝ ዳኛቸው አርብ አርብ ስብሰባውን የሚያደርገው ያለ ምክንያት አለ። የእኔ ጊዜ ሐሙስ ማንም ሆኛለ። ሮብ ነው ብያለሁ። ሮብ ነው ቲማቲም ስልስና ቆሎ ይቀርብላቸዋል። በቃ በቃችሁ። እንዴ ሼም የሚባል ነገር የለም እንዴ ቤቱ እኮ የእኔ ቤት ነው። የእኔ ቤት የባንኩን ዕዳ እኮ ላቤን ጠፍ አድርጌ እኮ የምከፍለው እኔ ነኝ። በእርግጥ ለጊዜው እየከፈለች ያለችው ሊሊ ነች። እሱ ደግሞ ከግብር ጋር በተያያዘ ጉዳይ ነው። ግን አሁን እየተናገርኩ ያለሁት ከዛሬ በኋላ እዚህ ቤት ህግ ይኖረናል። ምንም አይነት ድግስ መደገስ አይቻልም። ምንም አይነት የንጉሥ ስብሰባ ማድረግ አይቻልም። እንደገና ደግሞ ከእኔ በፊት ሻወር እየገቡ እኔን ስራ ማስረፈድ፣ ጺሜን ስላጭ ጺሜን ስሎጭ አጠገቤ እርቃን ሻወር እየወሰዱ ዲስትራክት ማድረግ አይቻልም። ትነቷ ለአንቺ እንጂ ለእኔ አደለም። አንቺ ሁለተኛው ሻወር አትጠቀሚም ነበር ምቆ አይሰራም ነበር። ንዴቴን አትቀሚኝ። ከዚህ በኋላ እዚህ ቤት ውስጥ ያላችሁ ሰዎች በእኔ ህግ እና በውስጥ ደንብ ትተዳደራላችሁ ትተዳደራላችሁ። ጨርሻል። እንዴት ነኝ? ወዴት ነው? በዚህ ሰዓት ኦዲሽን አለብኝ። በዚህ ሰዓት ኦዲሽን የምትወስጁ ለማጅራት መቺነት ነው። ተሳስተሻል። ፕሮዲሰሪ እንዳለኝ ከሆነ ካራክተሬ የማታ ሰው ነች። ስለዚህ እሷን ለመጫወት እኔም የማታ ሰው መሆን አለብኝ። የምትወደው ነገር ደግሞ ራት መብላት ስለሆነ አሁን ራት ሊጋብዘኝ ልንወጣ ነው። ዋው የምትገርም ካራክተር ናት። ቡርቴ አደለችም? መቼም ቡርቴ እኮ ሞተች። ግን ደግሞ ፕሮዲሰሪ ከአንቺ ቁንጅና ጋር የምትሄድ አዲስ ካራክተር መፍጠር አለብኝ ብሎ አዲስ ካራክተር ፈጥሮልኛል። በጣም ፕሌየር የሆነች ካራክተር ነች። ጠጪ፣ ዱርዬ፣ ሰካራም፣ በመጀመሪያ ዴት ከወንዶች ጋር የምትተኛ ምናምን

ሊዘርሁን አንድ ለካኝ አንስት ቢሆንስ፣ ታዲያ በር ከማንኳኳት ጋር ምን ያገናኘዋል? እና የእናንተን በር እስከ አንኳኳት ድረስ ደሜ ባናት የወጡ እንድሞት ነው የፈለጋችሁት? እባክህ ተነስ ልጄ ለካኝ፣ እሺ 110 በ70 ደህና ነባሽ። ይህ የጤነኛ ሰው ልኬት። ምናልባት መጥፎ ልም ካየው መበሳጨቴ ስለማይቀር ቅድመ ጥንቃቄ ላደርግ ብያል። ከረበሽኳችሁ ይቀርታል። ደህና ያቋረጥክብኝን ህክምና ልቀጥልልኝ ትችላለህ? ይቅርታ አርጊልኝ፣ ድንገተኛ ታማሚ መቶብኝ ነው። ምንሽ ነበር? ያመኛል አልሽ? እዚች ጋ እዚህ ጋም እያመመኝ ነው። ሊሊየን ልጅ ውልሽ፣ ከጠዋት ከቁርስ በፊት እንደው ትንሽ ጨጓራዬ ጥሩ ስሜት ስለማይሰማኝ ተልባ ትቀቄልኛለች። እሺ

እሺ፣ እኔ ፍቅር የቱ ጋር ነበር? ይሄ ግማታም ጥርሱን ያልቦረሻ ፕሮዲሰር ምን እንዳረገኝ ገምች። አልጋ ይዘን ገብተን እናወራለሽ። እሱማ አየወግ ነው። መኪና ውስጥ እስክሪፕት እናነባለን ብሎ ስሉል ተይዞ ይልሄድ እና እናማ ከመሪ ጋር አጋጭቼ አሽቀን ጥሬ ወረወርኩት። አረ እኔ በገዛ ቤት የሳን ወልድ ተቃጠልኩ። ያ የሽማግሌ አራስ ህይወቴን አቃወሰው ስል ይቺ ደግሞ የልጅ አሮጊት ተተካችብኝ። አረ ምን ይሻለኛል? የሁለታችሁም ውጤት መጥቷል። ወይዘሮ ኮኪ ማህፀንሽ ጤነኛ ነው፣ ለጽንስም ዝግጁ ነው። ምንም ችግር የለብሽም። ዶክተር የሱስ ውጤት የዶክተር ዳንኤል ጉዳይ እንዴት እንደሚገልጹ አላውቅም ዶክተር እኛ ኮ ምንም ነገር ቢመጣ ለመቀበል ዝግጁ ነን አይደል እ እኮ በቃ ልትነግረን ትችላለን። ወይል ልጆቹ ከባድ ዋናተኞች ናቸው። ወለድ ይችላል ማለት ነው? አዎ ሁለታችሁ ሙሉ ለሙሉ ጤነኞች ናቸው። እንኳን ደስ ያላችሁ። ከእናንተ የሚጠበቀው ተክቶ መሞከሩ። ታወቃላችሁ እንዴ? አንድ ባች ቆለን ጥሩ ነው። ተንኪው ዶክተር። እንዳለ የእናንተ ሲኒያር ዶክተር ማናገር ፈልጋል።